ሀይ ጋይስ እንዴት ናችሁ? ዶክተር ፀደንያ ነኝ ከግሎ ኢትዮ ተርኪ። ላስት ታይም የሠራነው አንድ ፕሮሲጀር ነበር፣ ሆሊውድ ፒል ይባላል። ትንሽ ሚስ ኮንሰፕሽን ነገር ነበረ፣ እሷን ለማስተካከል ነው አሁን የመጣሁት። ቪዲዮ ላይ ስታዩት የነበረው ያው ብዙዎቻችሁ ጠቆረ ስትሉት የነበረው ይሄኛውን አፕላይ አድርገን ስለነበረ ነው። እንደነገርኳችሁ፣ ይሄ ነገር እንደ ማግኔት ነው። ቆሻሻ ብዞብ ያደርግናል፣ ኦይሎች፣ ኢቭን ፒግመንቱን ሁላ አብዞር ያደርግልናል። ሶ ታርጌቱ የሚሆነው ዳይሬክትሊ ስኪኑን እንዳያገኘው፣ ታርጌቱ የሚሆነው ካርበን ኦኬ። ልክ ሌዘር ካርበኑ ጋር ሪያክሽን በሚፈጥርበት ጊዜ ትንንሽ የሆኑ ኤክስፕሎዥኖች ይፈጠራሉ። ኦኬ። ሶ መጨረሻ ላይ ስራው የሚሆነው ፒግመንቱን ማስተካከል፣ ስኪኑን ኤክስፎሊየት ማድረግ፣ ወይም ከላይ ያለውን ዴድ ስኪንም ቆሻሻም ማንሳት፣ ኦኬ፣ ፖሮችን ኦፕን ማድረግ ከዛ በተጨማሪ ደግሞ ያለውን ፒግመንት የጠቆረውን ነገር ያስተካክልልናል። ኮላጅን ኢላስቲን፣ የቆዳ ፕሮቲኖችም ኢቨን ስቲሙሌት የማድረግ ባህሪ ያለው ማለት ነው። ስለዚህ ይሄኛው ሆሊውድ ፒል ይባላል። ሶ አንድ ቆንጆ የሆነ የትሪትመንት ኦፕሽን ነው አንደር አርም ላለ ፒግመንቴሽን እና ይህንን ሚስኮንሰፕሽን ለማስተካከል ነው። አመሰግናለሁ። ቴንክ ዩ።